ልጆች በግሩፕ ተሰብስበው ተራ በተራ ጁሙዓ ቀን በግሩፕ ዱዓ ማድረግ እንዴት ይታያል? የሚል ጥያቄ። ለቤቴ ጋ ከበፊት ስናወራ ልጃገረድ ነኝ ብለው ነበረ፣ ወይም ብየው ነበረ። እኔም ከዚያ በፊት ምንም አይነት ከወንድ ጋር ግንኙነት አልነበረኝም ራሴን ስለማውቅ ልጃገረድ ነኝ አልኩት። ስንጋባ ግን ልጃገረድ አይደለሽም አለኝ። እኔ የአላህ ስራ ካልሆነ በቀር እኔ ምንም ነገር አላውቅም አልኩት። አላመነኝም። በዚህ ዙሪያ ያብራሩልኝ ውዝግብ ተፈጥሮብናልና። ጀናባ ሆነን በርትበት የነካነውን ልብስ ነገር በሙሉ በርትቡ ብንነካ ዳግም ሻወር ያስወስደናል የሚል ጥያቄ። ሶላት ሰገድነበት ወይም የሰገድንበት ሸርሸፍና ሰጃዳ ላይ መተኛት ከዛም ተነስቶ እዛው ላይ መስገድ ይቻላልን የአስራ አራት አመት እድሜ የሆነች ሴት በረመዳን ሀይሎ ብታይ ቀዷ ማውጣት ግዴታዋ ነው ወይ ሌላኛው ጥያቄ አንዲት ሴት ሐራም ነገር ታደርግና ወይም ወይም በስህተት ትወድቃለች እና ያው ተውበት ታደርጋለች እና ሌላ ሰው ያን ሐራም ነገር የሰራችሁን ስትጠየቅ አላረኩም ብላ ትምላለች። ነገር ግን የማለችው በሁለት ምክንያት ነው። አንድ፣ አላህ ይምረኛል ብላ ተስፋ አድርጋ፤ ሁለት፣ አላህ የደበቀልኝን እንዴት አወራለሁ ብላ ነው። ያው በሀዲቱ አላህ የደበቀላችሁን ወንጀል አትናገሩ ስለሚባል በዚህ ንያዋ ይሄን

በውዱ ጊዜ መታጠብ አለባቸው ተብሎ በቁርአን በሐዲስ የተነገረ የተገደቡ የሰውነት አካላትን በአንድ ዙር አዳርሶ ማጠቡ ነው። በአንድ ዙር መታጠብ ያለበትን የሰውነት አካል ካዳረሱ ሁለተኛና ሶስተኛ መድገሙ ሱናና አጅሩን የሚያበዛ ነው የሚሆነው። አንዳንድ ጊዜ ብቻ ውዱ ማድረግም እንደሚቻል፣ ሁለት ሁለት ጊዜ ሶስት ሶስት ጊዜ ማድረግም እንደሚቻል የተወሰነ የውዱ አካልን አንዳንድ ሌላኛውን ሁለት ሁለት ሌላኛውን ሶስት ሶስት ማጠብ እንደሚቻል የሚያሳዩ አሐዲቶች አሉ። ግዴታው ዝቅተኛው አንድ ነው፣ ከፍተኛው ሶስት ነው። ከሶስት ማሳለፍ አይቻልም። ሌላኛው ጥያቄ ጀናባ በሆነን ጊዜ ሁሉ ነገራችን መታጠብ አለብን? ለምሳሌ ምርድ ልብሳችን እርጥበት ከነካው ጨርቅ ጀናባ ሆነን ሳንታጠብ ብነካው ሙሉ ሻወር ሳንወስድ ሁሉ አድርገን ስንመለስ የያዝነውና የነካነውን ቦታ የተንጠባጠበ ውሃ መንገዱ በእርጥብ እጃችን የያዝነው ልብስ ጀናባ ሆነን ቢያልበን ያ ላብ የነካው ትራስና ብርድ ልብስ፣ ጥያቄ ሲተቀለል ጀናባ የሆነን ጀናባ ሆነን በእርጥበት የነካ ነውን ልብስ ነገር በሙሉ በእርጥቡ ብንነካ ዳግም ሻወር ያስወስደናል የሚል ጥያቄ የለም። ጀናባ ውስጣዊ ነገር አካልን የሚነጅስ ነገር አይደለም። ነቢዩ አለይሂ ሰላቱ ወሰላም ከአይሻ የሆነ ነገር አቅርቢልኝ ብለው ጠይቀው እኔ ሐይጡ ላይ ነኝ ሲሏቸው ሐይጡሽ ያለው እጅሽ ላይ አይደለም ብለዋቸዋል። ከርጥበት ጋር የተነካካ ሌላ የሚነጀስ ነገር የነካውን እቃ፣ ጨርቅ፣ ሰውነት ድጋሚ ማጠብ ካስፈለገ እንጂ አንድ ሰው ጀናባ ከሆነ ጀናባ ሆኖ የነካው ነገር ሁሉ ይነጀሳል፣ እሱን ማጠብ ይወጅባል። አሊያ ደግሞ ጀናባ በሆነበት ጊዜ እርጥብ የሆነ ነገር ጀናባውን ካወረደ በኋላ ከነካው እንደገና ከዛ እርጥብ ከሆነው ነገር ጀናባ ይጋባበታልና ዳግም መታጠብ አለበት አይባልም። ጀናባና ነጃሳ የተለያዩ ናቸው። አቡ ሁረይራ ረድየላሁ አንሁ አርዳ ነቢዩን መንገድ ላይ አግኝተዋቸው ሰላም ካሏቸው በኋላ ከነቢ ወደ ኋላ ብረው ቆይተው ኋላ ላይ ድጋሜ ሲያገኟቸው መንገድ ላይ ከተገናኘም በኋላ ጠፋ። ብለው ነቢዩ ሲጠይቋቸው ጀናባ ላይ ስለነበርኩ ከርሶ ጋር መሆን ከብዶኝ ነው ብለው ሲመልሱ አቡ ሁረይራ ሙስሊም ጀናባ ላይ እንኳን ቢሆን እንደማይነጅስ እንደማይነጅስ ነግረዋቸዋል። ሌላኛው ጥያቄ የአስራ አራት አመት እድሜ የሆነች ሴት በረመዷን ኃይሎ ብታይ ቀዷ ማውጣት ግዴታዋ ነው ወይ? አው የወር አባ ደም ማየት ለአካል መጠን የመድረስ ምልክት ነው። በአስራ አራት የሚሆን በአስራ ሶስት በአስራ አንድ ባሰርም ያውራ ባደም ካየች አንዲት ሴት ልጅ ረመዳን መጾም ግዴታ ይሆንባታል። ያውራ ባደም ከማየት ዋጋ ያልጾመቻቸው ቀናት አመታት ካሉ መክፈል ቀዷ ማውጣት ግዴታ ይሆንባታል። ሌላኛው ጥያቄ ሶላት የሰገድነበት ወይም የሰገድነበት ሸርሸፍና ሰጃዳ ላይ መተኛት ከዛም ተነስቶ እዛው ላይ መስግድ ይቻላልን? አዎ ይቻላል። መነጀሱን እርግጠኛ እስካልሆነ ድረስ በእንቅልፍ ሰዓት ሚነጅስ ነገር ሽንት መሰል ነገር ነክቶት እስካላየን እርግጠኛ እስካልሆነን ድረስ ስለተተኛበት ብቻ የሶላት ሸርሸፍ ላይ መስገጃ ጨርቅ ላይ ወይም ከመሬት የሚነጠፍ ሰጃዳ ምንጣፍ ላይ ስለተተኛበት ብቻ አይሰገድም አይባልም። በተለያዩ አጋጣሚዎች ላይ የመስጅድ ምንጣፍ ላይ ተተኝቶ ከዛ ሰዎች ተነስተው ይሰግዱበታል። በመሰረቱ ጦሃሪ የሆነ ነገር በጥርጣሬ ሊነጀስ ይችላል ስለተኛበት ተብሎ ተነጅሷል እሱ ላይ መስገድ አይቻልም አይባል። ማይባል ሌላው ጥያቄ የቀስር ሶላት እስከ ስንት ቀን ነው የሚሰገደው የሚል ጥያቄ፣ ብዙሃኑ የፊቅ ሊቃውንት ዘንድ ከአራት ቀን በላይ የሚቆዩ ከሆነ ማሳጠር ይቻላል። የተወሰኑ የፊቅ ሊቃውንት ዘንድ እዛ ሀገር እኖራለሁ ተብሎ ተወስኖ እስካልተካሄደ ድረስ መቼ ድረስ መስ እንደመመለስ አላውቅም፣ ዛሬ ነገ መለሳለሁ፣ ጉዳይ እንድትሳካ መለሳለሁ ብሎ የቆየ ሰው ለቀናትም ለሳምንታትም ለወራትም ቢቆይ እዛ ሀገር ለመኖር እስካልወሰነ ድረስ ዛሬ ነገ ጉዳይን ጨርሼ እመለሳለሁ ብሎ እስከሆነ ድረስ የቆየው ማሳጠር ይችላል የሚል አቋም ያላቸው አሉ። ከማስረጃ አንጻር ጠንከር ያለ ማስረጃ ያለው ቢሆንም ነገር ግን አብዛኞቹ የፊቅህ ሊቃውንት ከአራት ቀን በላይ እንደሚቆይ እርግጠኛ ከሆነ አንድ ሰው ማሳጠር የለበትም የሚል አቋም ስላላቸው መጠንቀቁ የተሻለ ነው። ሙሳፍር ማለት መንገደኛ ማለት ነው። እኔ ለሳምንትም ለሳምንታትም ለወራትም ብቆይ እዛ ሀገር ለመኖር እስካልወሰንኩ ድረስ ሀጃዬ ሲያልቅ መለሳለሁ እስካልኩ ድረስ እዛ ሀገር ቤት ተከራይቼ ማረፊያ አመቻችቼ መኖር እስካልጀመርኩ ድረስ መንገደኛ ጉዞ ነተነኩ እስኪመለስ ድረስ ማሳጠር ይችላል ተብሏል። እንዲህ አይነት አቋም ያላቸው ዑለሞች አሉ። ይሄም የሚያሳዩ ማስረጃዎች አሉ ብሎ ከአራት ከም በላይ የሚያሳጥር ሰው ማስረጃን ይዞ የዲን መሪዎችን አቋም ተደግፎ እስከሆነ ድረስ ችግር የለውም። ከጥንቃቄ አንጻር ግን ከአራት ቀን በላይ የሚቆዩ ከሆነ አለማሳደሩ የተሻለ ነው። ሌላው ጥያቄ አንድ ሰው ረመዷን ላይ መስጅድ ውስጥ አዛን ይሰማል። የመስጅዱ ማይክሮፎን ትንሽ ችግር አለበት፣ በደንብ አያሰማም፣ ቁርአን ወይም አዛን ይመስላል ድምፁ እና ወቅቱ ስለደረሰ አዛን መስሎት ካፈጠረ በኋላ ከአምስት ወይም ከስምንት ደቂቃዎች በኋላ እዛው አዛን የሰማሁበት ካለው መስጅድ ውስጥ አዛን ሰማ። ይህ እንዴት ይታያል?

ጌታችን ሆይ ተሳስተን ረስተን ባደረግነው ነገር አትያዘን አትቅጣን እንደዚሁ ደግሞ ተሳስታችሁ ባደረጋችሁት ነገር ወንጀል የለባችሁም ልባችሁ አስቦ ሆን ብሎ ባደረጋችሁት ነገር እንጂ የሚሉ ንሱሶችን ጥቅሶችን መሰረት በማድረግ ፀሐይ ሳይጠልቅ የጠለቀ መስሎት የመግሪብ ወቅት የገባ መስሎት ያፈጠረ ሰው የዛ ቀን ጾም አይበላሽበትም አይከስርበትም ቀዳ ማውጣትም አይበጅብበትም በቀኑ ክፍለ ጊዜ ፀሐይ መጥለቁ ሳይረጋገጥ የጾም ጊዜ ሳይጠናቀቅ በልተሃል ተብሎ ወንጀለኛም አይሆንም፣ ተብሏል። ይሄ ብዙ የፊቅህ ሊቃውንት አስተያየት፣ ተሳስቶ እስከሆነ ድረስ በቀኑ ክፍለ ጊዜ እኩለቀን ላይ በመርሳት አንድ ሰው ቢበላ ጾም አይበላሽም እንደሚባለው ሁሉ ፀሐይ የጠለቀ መስሎት፣ መሳሳትና መርሳት ተቀራራቢ ናቸው። ፀሐይ የጠለቀ መስሎት በላ፣ ምንም የለበትም። በቀሪው ጊዜ ከምግብ መታቀብ ብቻ ነው ያለበት። ከዚህ ወንጀለኛም አይሆንም። ጾሙም ተበላሽቷል፣ ቀዶ ያውጣ ቀዶ ያውጣ አይባልም። ቢበዛ ቀሪ ደቂቃ ሰከንዶችን ነው መታቀብ የሚኖርበት። እንዳወቀ ከበላ ከጨረሰ በኋላ ነው ያወቀው፣ ምንም የለበትም። ነገር ግን የተወሰኑ ፉከሃዎች በመሰረቱ ቀኑ እንዳለ ነው የሚታወቀው፣ ቀኑ መጠናቀቁን በእርግጠኝነት ሳያውቅ መብላት አልነበረበትም። ያለቀ መስሎት ነበረ። ግምቱ ስህተት ሆኖ አገኘ። ቀኑ ያለቀ መስሎት ስለበላ ወንጀለኛ አይሆንም፣ ወንጀለኝነቱ ይቀራል። ማለት ግን ያበላሸው ማስተካከል የለበትም ማለት አይደለም። ጾሙ ይበላሻል፣ ቀባ ማውጣት አለበት የሚሉ ተወሰኑ ፉካሃዎች አሉ። ከዚህ አንጻር እንደው ውስጥንም ነጻ ከማድረግ አንጻር በዚህ መልኩ በስህተት ያፈጠሩትን ቀን ቀባ ቢያወጡ የተሻለ ይሆናል። ሌላኛው ጥያቄ ልጆች በግሩፕ ተሰብስበው ተራ በተራ ጁሙአ ቀን በግሩፕ ዱዓ ማድረግ እንዴት ይታያል? የሚል ጥያቄ። አይወደድም፣ አይፈቀድም። ሱናው እንደዚህ አይደለም። ጁሙዓ ቀን ዱዓ አድርጉ ተብለና፣ ነገር ግን በጋራ ተሰብስባችሁ ዱዓ አድርጉ አልተባለ። የተፈቀደውን ዒባዳ በአይነት በጊዜ በቁጥር መገደብ ማስረጃ እስከሌለው ድረስ ቢድዓ ይባላል። የጁሙዓ ዱዓንም ሰዎች በግሩፕ ተሰባስበው ተጠራርተው አንድ የአንተ አድርግ ቀድመ ከዛ አንተ አድርግ ወይ ማንቺ አድርግ ያሉ በጋራ ይወጡ ዱዓ እያደረጉ ሌሎች አሚን ማለት ከነቢ አልተገኘም፣ ከሱሐቦች አልተገኘም። አለ ሱና ወልጀማዓ ነቢ ሱሐቦች ያላደረጉትን ነገር ቢድዓ ይላሉ። ቢድዓ ጥመትን። ምናልባት ለማስተማር ከሆነ ግሩፕ ላይ የተሰበሰቡ ሰዎችን የጅሙዓን ዱዓ ትሩፋት ለማስታወስ በቁርአን ከሐዲስ የተወሰዱ የዱንያ የአኼራን መልካም ዱዓ ሰብስበው የያዙ ዱዓዎችን ለማስተማር፣ እሱም በቋሚነት ሳይሆን አንዳንዴ ቢደረግ ችግር አይኖርም። እማ በቋሚነት ሁሌ ይሄን ማድረግ የግሩፕ አባል የሆኑ ሁሉ ጁማ የጁማ ዱዓ እንዲያደርጉ መገፋፋት፣ በመሰረቱ ለተወደደው ለተፈቀደው ልዩ ትርፋት ላለው የጁማ ዱዓ ኢባዳ አፈጻጸማ በጀት መፍጠር ነው የሚሆን። ሁሉም የራሱን ዱዓ ነው ሊያደርግ የሚገባ። ሌላኛው ጥያቄ አንዲት ሴት ሐራም ነገር ታደርግና ወይም በስህተት ወይም በስህተት ትወድቃለች እና ያው ተውበት ታደርጋለች እና ሌላ ሰው ያን ሐራም ነገር የሰራቸውን ስትጠየቅ አላረኩም ብላ ትምላለች። ነገር ግን የማለችው በሁለት ምክንያት ነው። አንድ አላህ ይምረኛል ብላ ተስፋ አድርጋ፣ ሁለት አላህ የደበቀልኝን እንዴት አወራለሁ ብላ ነው። ያው በሐዲቱ አላህ የደበቀላችሁን ወንጀል አትናገሩ ስለሚባል በዚህ ንያዋ ይሄን አስባ ነው የማለችውና መማሏ እንዴት ይታያል? ስህተት ነው የሰው ልጅ ያደረገውን አላደረግኩም ብሎ መማል የለበትም። እንደዚህ አይነት ደረቅ ጥያቄ አደብ የሌለው ስራ የሌለው ሰው የሚያቀርበው ጥያቄ ከመጣም፣ ሌሎች ማምለጫ መልሶች ነው እንጂ የሚሰጠው አላደረግኩም ተብሎ ጭራሽ መሀላ አይጨመርበትም። የአላህን ምሕረት ተስፋ አድርጎ በትክክል በግለሰብ ደረጃ ምሮኛል፣ አልማረኝም የሚለውን አኺራ ላይ ሳናረጋግጥ እንደማረን ቆጥረን ተስፋ በማድረግ ይምረኛል ተብሎ ሌላ የውሸት ወንጀል ላይ በውሸት የመማል ወንጀል ላይ መውደቅና ተደራራቢ ጥፋት ማጥፋት ይሆን ስህተት ነው። አላዋቂነት ነው። ይሄ በራሱ ሲጀምርም እንደዚህ ሰውን ወላሂ ወንጀል አልሰራውም ብለህ ማል፣ ከሚል የሰሩትን ወንጀል ከሚያናዝዝ ጓደኛ ጋ መዋል አግባብ አይደለም። የመጥፎ ጓደኛ መገለጫ ነው። ይሄ ሷልሖች ደጋጎች ይመካከራሉ፣ በኸይር ይተጋገዛሉ። ጃሂሎችና ስራ ፈቶች ናቸው። እንዲህ አይነቱን ወንጀል ሰርተሃል አልሰራህም፣ ሰርተሻል አልሰራሽም ያሉ የሚያውጣጡት በዚህ መልኩ ስለሰሩት ወንጀል ማውራት ከሙጃሃራ ይቆጠራል። ነቢዩ አለይሂ ሰላቱ ወሰለም ሁሉንም ኡማቴን አላህ ይመራል ሙጃሂሮች ሲቀሩ ብሏል። ሙጃሂሮች ማናቸው ሲባሉ ማታ ወንጀል ሲሰሩ አድረው አላህ ደብቆላቸው በማግስቱ ወጥተው እንዲህ እንዲህ ሰራው ያሉ የሚናገሩ ብሏል። እንዲህ አይነቱ ነገር በየመድረኩ ከተለመደ ሰርተህል አልሰራህም ሰርተሻል አልሰራሽም ከተባለ ወይም እንደዚህ አይነቱ ጥያቄው ላይ የተነሳው አይነት ውሸት ውስጥ ያስገባል። አሊያ ደግሞ በሐዲቱ የተከለከለውን ወንጀል ይፋ ማድረግ ውስጥ ያስገባል። ይሄ ደግሞ ወንጀልን ወደ መናቀ ይወስዳል። ሰዎች ወንጀል እንዲማሩ ያደርጋል። እዚህ መማሉ ስህተት ነው። ደዚህ አይነት አደብ ከሌለው ደረክ ከሆነ ሰው ለሚመጣ ጥያቄ ሰው ሆኖ አይሳሳትለው ያላህ ይማረን እንጂ አይነት ምላሾች መሰጠት አለበት። አዎ ሰርቻለሁ መባል የለበትም። ተሰርቶ ሳለ ወላሂ አልሰራሁትም መባልም የለበትም። ያለ ወላሂ እንኳን ያለ መሀላው ያለ መሀላው እንኳን አልሰራሁትም መባል የለበትም። ሌላኛው ጥያቄ የእህቴ ባል ሚስት ሳገባ ሲያገባ ለማለት ይመስላል፣ ሚስት ሲያገባ ሚስት አለህ ወይ ብለው ሲጠይቁት የለኝም፣ ፈትቻለሁ፣ ፈትቻታለሁ ይላል። ባጃጅ ሊሰጥ ሲል ሚስት ካለህ ሚስትህን ይዘህ ቅረብ ሲሉት ሚስት የለኝም ብሎ ሶስት ሰው አስመስክሮ ባጃጁን ሸጠ። እኔ አልፈልጋትም እያለ ከፈለጋችሁ ደውሉላት እያለ ቁጥሯን ይሰጣል እና ይሄ ኒካህ እንዴት ይታያል አብራሩልኝ የሚል ጥያቄ። ውሸቱ ወንጀሉ፣ ማጭበርበሩ እንዳለ ሆኖ አልፎ ተርፎ የሚስቱን ስልክ ከፈለጋችሁ ደውሉላት ብሎ ለሌሎች መስጠት ቅናት የለሽነትና አደብ ሥርዓት አቅል የሌለው ወንድ ተግባር መሆኑ እንዳለ ሆነው፣ ኒካሁን መውረድ አለመውረድ በተመለከተ የሱኒያ ይወስነዋል። ኒካሁ ሊወርድ ይችላል። ፍትቻታለሁ፣ ሚስት የለኝም፣ ከፈለጋቸው እናግሯት፣ እነዚህ ቀራይኖች ናቸው። ነገር ግን መቶ በመቶ ተፈቷል ብሎ መደምደም ይከብዳል። ውሸት ፈልጎበት ሊሆን ይችላል። ለውሸት ፍትቻለሁ ያለ ኒካሑ ይወርዳል አይወርድም የሚል የፊቅህ ሊቃውንት ዘንድ የሚታወቅ ነጥብ አለ። መፍታትም ፈልጎ ከሆነ ነው ፍች የሚሆነው ማዋሸት ፈልጎ ከሆነ በውሸት ነው የሚጠየቀው የሚለዋል ስለዚህ ጉዳዩ ግልጽ አይደለም ከራሱ ከባለ ጉዳዮቹ መስማት ማወቅ ያስፈልገዋል አዎ ፈትቻለሁ ያልከ ነው ፈታኛል ወይ ብላ ጠይቀ ወይም ቤተሰብ ጠይቆት አዎ ፈትቻለሁ እስካላለ ድረስ ወይም ሸሪያ ፍርድ ቤት ተካሄዶ ኒካስ ካልወረደ ድረስ ወርዷል ብሎ እርግጠኛ መሆን አይቻል ባለ ጉዳዮች ራሳቸው ሊጠይቁ ይገባል በአላህ የሚያምን በአኼራ የሚያምን ሸሪዓ መተዳደሪያ ህግ ነው ነጋ አላህ ይጠይቀኛል ብሎ የሚያምን ሰው የዲን ትልልቅ ጉዳዮችን መጫወቻ ሊያደርጋ ይገባው። ሌላኛው ጥያቄ ባለቤቴ ጋ ከበፊት ስናወራ እዚያ ገርድ ነኝ ብለው ነበረ ወይም ብየው ነበረ እኔም ከዚያ በፊት ምንም አይነት ከወንድ ጋር ግንኙነት አልነበረኝም ራሴን ስለማውቅ ልጃገረድ ነኝ አልኩት። ስንጋባ ግን ልጃገረድ አይደለሽም አለኝ። እኔ የአላህ ስራ ካልሆነ በቀር እኔ ምንም ነገር አላውቅም አልኩት። አላመነኝም። በዚህ ዙሪያ ያብራሩልኝ ውዝግብ ተፈጥሮብናልና የሚል ጥያቄ። ጥያቄዎችን እየጻፋችሁ ስትልኩ ግልጽ ለማድረግ ጥረት አድርጉ። ከጻፋችሁ በኋላ ደጋግማችሁ አረጋግጡ፣ ትክክል መሆን አለመሆኑን። የአንዲት ፊደል የአንዲት ቃል መዛባት መልሱ ላይ ትልቅ ለውጥ ሊያመጣ ይችላል። መልሱን የጥያቄውን መልስ በተመለከተ ሴት ልጅ ልጃገረድነቷ የሚታወቀው በደም ብቻ አይደል፣ ወይም ደግሞ በህመምና በመሰል ነገሮች አይደል። ልጃገረድነት አገረድነት ኖሮም ደም ላይኖር ይችላል። የልጃገረድነት ምልክት የሚባሉ ነገሮች በከፊል ወይም ሙሉ በሙሉ ላይኖሩ ይችላል። ስንትና ስንት ንጽሕናቸውን ጠብቀው ክብራቸውን ጠብቀው የኖሩ ወይም በተፈጥሮ ወይም በስራ ብዛት በእንቅስቃሴ ልጃገርነታቸውን የሚያጡ አሊያ ደግሞ በህፃንነት ጥቃት ደርሶባቸው እነሱ የማያስታውሱት የማያውቁት ልጃገርነታቸውን የሚያሳጣ ነገር ገጥማቸው ሊሆን ይችላል እነሱ ልጃገርነኝ ሊሉ ይችላል ስለዚህ ወንድ በራሱ መለኪያ የልጃገረድነት ምልክት የሚላቸው ነገሮችን ያጣ ያጣባትን ሴት ሁሉ ልጃገረደልሽ የሚል አይገባ ልጃገረድነት ወይም ድንግልና እንዲጠፋ የሚያደርጉ አደጋዎች ደርሰው ሊሆን ይችላል። በእንቅስቃሴ በስራ ብዛት፣ አሊያ ደግሞ ተገዶ በመደፈር የምታውቀውም የማታውቀው በልጅነት አማና በጎደላቸው ቤተሰቦች እንደዚህ አይነት ችግር የሚደርስባቸው በጣም ብዙ እህቶች አሉ። አሊያ ደግሞ በተፈጥሮ ማይኖርበት ስስ ሆኖ ደካማ ሆኖ ለመጀመሪያ ጊዜ ግንኙነት በሚደረግበት ጊዜ ማይታወቅበት ሁኔታ ሊኖር ይችላል። ስለዚህ እይታን አስፍቶ የሰው ቀልብ ከመስበር መጠንቀቅ፣ በግምት ሰው ላይ ፍርድ ከመስጠት፣ የሰውን ዘንካ ከማጥፋት መራቅ ያስፈልጋል። ሌላው ጥያቄ፣ እኔ ማንነቱን ከማላውቀው ሰው ጋር ኒካህ አስሬ ነበረ። እህቱ አገናኝታን ዲን አለው ስላሉኝ፣ ትንሽ ከቆየም በኋላ ትንሽ ግጭት ሲፈጠር ጠፋ። እህቱም ሀገር ገባች። እሱም ከጠፋ ከሁለት አመት በላይ ሆኖታል። የትም እንዳለ አላውቅም። ቤተሰቦቹም አይታወቁም። እኔ አሁን ላይ የራሴን ትዳር መያዝ እፈልጋለሁ። እንዴት ነው ኒካህ ሊወርድ የሚችለው? ሸሪያ ፍርድ ቤት ሄዶ ያለውን ነገር ማጣራት፣ አካባቢውን፣ ቤተሰቦቹን አፈላልጎ ማረጋገጥ፣ ካልሆነ ሸሪያ ፍርድ ቤት የሚሰጠውን ፍርድና ምላሽ መጠበቅም። ነገር ግን ሴት ልጅ በዚህ ልክ ለምን ራሷን ዝቅ ታደርጋለች? ማንነቱን ከማታውቀው ሰው ጋር እንዴት ኒካህ ታሰራለች? ዲን አለው የተባለ ሁሉ ዲን የለውም። ዲን አለው ስላሉ ብቻ ማንነቱን፣ ምንነቱን፣ ቤተሰቡን አክላቁን ሳይለኩ ፈጥኖ ትዳር ውስጥ መግባት ትልቅ ስህተት። አላህን የማይፈሩ ብዙ እህቶች አሉ። ቤተሰብ ሁሉ ያገለለውን አውጥቶ የጣለውን ሰፈር መንደር ሁሉ በመጥፎነቱ የሚያውቀውን ወንድሟን ዲና አለው አክላቅ አለው እሱ ነግቤ ብለው የአካባቢው ሴቶች አልፈልገውም ብለው እሱን በሞት አላገባም ያሉለትን ወንድ ዲና አለው አክላቅ አለው ብለው የሚያታሉ እህቶች አሉ። ዲን ማለት ምን ማለት እንደሆነ የማይረዱ ሰዎች አሉ። ማሻላህ ዲኑ፣ ማሻላህ አክላቁ ይላሉ። እራሳቸው ካሉበት ደረጃ አንፃር አንድ እርምጃ የሚሻላቸውን ሰው ሁሉ ዲና አለው ይላሉ። ማስመሰሉን አይተው ዲና አለው ይላሉ። ሴት ልጅ ወሊ ያስፈልጋታል፣ የወንድ ኃላፊ ያስፈልጋታል የተባለው በትንሹ ስለምትታለል ግራቀኙን አይቶ አጣርቶ ይሆነሻል አይሆነሽም ብሎ የሚወስነው ኃላፊዋ ነው። ይሄ አሁን እየጠፋ ነው። ሴት ልጅ ራሱን አስቦ ለቀረበላት ሁሉ እጅ እየሰጠች ነው። ቤተሰብ አይሆንሽም ቢባል እንኳ በመንደር ቃለቻ ወይም ሸሪያ ፍርድ ቤት በሚባል መስፈርቱን አሟልቶ በማያሳር ኒካህ በማያስር ሰው እንኳ ሮጠው ሄደው አስረው መስፈርቱን ባላሟላ ኒካህ ግንኙነታቸውን የሚጀምሩ ሰዎች እየበዙ ነው። የሴት ልጅ ራሷን ማርከስ የለባትም አላህ ላንቺ ያለው ቤት ይመጣል። በበሩ በኩል በክብር በወግ በማድረግ ይመጣል። ላይ ላዩን ዲን ያለው ስለሚመስል ሰዎች አስበው ስላቀረቡት ወይም ሴት ልጅ ለትዳር ከፍተኛ ፍላጎት ጉጉት ስላላት ለልጅ ፍላጎት ስላላት ጀርባ ጀርባው ያልተጠና ነገር ላይ ፈጥና መግባት አይገባ። እንደዚህ አይነት ነገሮች በጣም እየበዙ ነው። በየቦታው ጥሩ ሰው መስሎኝ ጓደኞቼ ጥሩ ነው ብለውኝ ቁርአን ቀርቶ ልኮለኝ ያሉ ነው። በተለይ በሶሻል ሚዲያ ዘመን አመት ሙሉ ገልጠው ማየትን ቁርአን ሴት ሊገዙበት ቁርአን ቀርተው ቁርአን ይዘው ፎቶ ተነስተው የሸህ፣ ገሌ የኡስታዝ ገሌ ጓደኛ ነኝ ብለው ራሳቸውን ሰቅለው በእጃቸው የፈለጓትን ሴት በጃቸው እስካደረጉ በኋላ እውነተኛው ማንነታቸው ከሰዓታት ከቀናት በኋላ መገለጥ ይጀምራል። አይደለም ዲን ያለው ሰው ስብእና ያለው ሰው እንኳን አለመሆናቸው ይረጋገጣል። የአውሬ ባህሪያቸው ይወጣል። ስለዚህ አሁን ባሉበት አካባቢ ለሸሪዓ ፍርድ ቤት አመልክቶ አለ በህይወት ጠፍተዋል ጠፍቷል የኔ አክል ጊዜ ይጠብቂው፣ በዚህ በዚህ መልኩ አፈላልገን እናገኘዋለን። ሊባል ይችላል። ሸሪያ ፍርድ ቤት ይወስናል። ሀገሩ አካባቢው የት ነው ተብሎ ተጠይቆ፣ ጓደኞቹ ዘመዶቹ ሊያውቁ ይችላሉ። አለ ሞቷል ካለ ከሀውርድ ይባላል። መሞቱ ከተረጋገጠ የሞተበት ጊዜ ታይቶ እዳ አልቋል፣ ማግባት ይቻላል። እዳ አላለቀም ይጠበቅና፣ ተጠብቆ እዳ ሲያልቅ ማግባት ይቻላል። ሌላ ጥያቄ። እኔ አግብቼ ነበረ እና ከባሌ ቤተሰብ ጋር አልተስማማንም እና ተጣላን፣ ከዛ እኔ አረብ ሀገር መጣሁ ስመጣ ተለያይተን ነው። የተለያየነውም ለቤተሰብ ይምሰል ነበረ። ወረቀት የተዛጻፍ ነው። ቤተሰብ ተፋተዋል አሉ። እሱ ግን ባፉ ፈትቻለሁ አላለም እና አሁን ይካሀል ለኝ ወይስ የለኝም? ሲቀትል በፊት ስለ ዲን ምንም አላውቀም ነበረ። አልሐምዱሊላህ ደግሞ ላንለያይ ሚየለት ነበር በቁርአን ይሄስ እንዴት ነው? ጀዛኩም ላህ ኸይረን በደንብ እንዲብራራልኝ እፈልጋለሁ የሚል ጥያቄ። ማንኛውም ነገር ውስጥ ከመግባታችን በፊት ማንኛውም ነገር ከማድረጋችን በፊት ነው ማብራሪያ የመጠየቅ ያለብን። ላንለያይ ተብሎ በቁርአን ተምሎ ለቤተሰብ እንዲመስል ብቻ ተብሎ ወረቀት ተፈርሞ አይደለም የሚጠየቀው። በእርግጥ ሳላውቅ ስለ ዲኔ ሳላውቅ በፊት ተብሏል። ሙስሊም የሚያደርገው ነገር ቀድሞ ማወቅ አለበት፣ መማር አለበት። ችግር ከገጠመን በኋላ አይደለም ብዙ ነገር አበላሽተን አጥፍተን ምናልባትም መስተካከል የማይችል ደረጃ ላይ ከደረሰ በኋላ አይደለም ፈትዋ መጠየቅ ያለብን በቀን 3 የምግብ ከሚያስፈልገን በላይ ሁሌ እውቀት ያስፈልገናል የሚባለው ለዚህ በእያንዳንዱ እርምጃችን ስንገባ ስንወጣ ስንበላ ስንጠጣ ስንተኛ ስንነሳ ስናገባ ስንፈታ መውለድ ሲኖር ሞት ሲኖር ሰርግ ሲኖር ሁሉም ሁኔታ ላይ በእያንዳንዱ ጉዳይ ላይ ዕልም ያስፈልገናል ካሉ ነገሮች ይባላሻል ወንጀለኛ እንሆናል ኒካሁን በተመለከተ እሱ በራሱ እጅ ጽፎ ከሰጠ፣ መጻፍ እንደ መናገር አይደለም። በወረቀት ጽፎ አሁን ባለንበት ዘመን ባመጣው ሶሻል ሚዲያ እንኳ ጽፎ ከላከ፣ ድምፅ ቀቶ ከላከ፣ እሱ መሆኑ ከተረጋገጠ ኒካሑ ይወርዳ ፍቺን እስከነየተበት ድረስ ጽሁፍ ማለት በብዕር የሚገልጹት ቃል እንደማለት ውስጡ ላይ ነው ያውቃል ቤተሰብ ተፋታ ስላለው ውጭ መሄድ ስለፈለጉ ከቤተሰብ ስላልተግባቡ ምክንያቶች ተገኝተው ፍታ አሉት፣ እሺ ብሎ ፈታ። አልፈታም ብሎ አስገድደው አስፈራርተው ፈታው የሚለውን ቃል ካልተጠቀምክ ይገድሉኛል የሚልበት ሚልበት ያክል ደረጃ አስገድደው ቢሆን ያስፈቱት ተገዶ ነው ይባላል። እዚህ ደረጃ የሚደርስ ማስገደድ ምንም ሳይኖር ፍታ ስላሉት እሺ ብሎ ከጻፈ ወይም ሌላ ሰው ጽፎ አርቅቆ ረቂቁን የተጻፈውን አንብቦ ከፈረመ ኒካሁ ይወርዳል። ለሰው ይምሰልም ብሎ ያድርገው፣ ለራሱም ብሎ ያድርገው። ኒካህ ላይ ቀልድ የለም። ለቀልዱን ካፈታው ቢል አንድ ሰው ኒካሁ ይወርዳል። ስለዚህ አብሮ መኖር የምትፈልጉ ከሆነ ከዚህ በፊት ሁለት ፍቺ ያልኩ የመጨረሻው ሶስተኛው ካልሆነ በአዲስ ኒካህ በአዲስ መሀር መጋባት ይቻላል። የመፍታት ንያ ካልነበረው ወረቀት ላይ የተጻፈው ፈታሁ የሚለው ሌላ ነገር አስቦበት ከሆነ ንያ ከሌለው ፍላጎትም ከሌለው ይህኔ ኒካህ አልወረደም ይባል ይችላል። ነገር ግን ቀራይኖች ካሉ ከቤተሰብ ጋር ካልተግባቡ አልተስማማንም፣ ተጣላን ከመባሉ ጋር ተያይዞ ፈታሁ ብሎ ከጻፈ የቤተሰብ ጫና የመፍታቱ ንያ ኖሮት ይሄን ካደረገ ብቻው ይጸድጋል። ከመጣላታቸው ካለ መግባባታቸው ጋር ለመፍታት ንያ ያለው ከመሆኑ ጋር ባፉ ስላላለ ብቻ በወረቀት በወረቀት ከመጻፉ ጋር ኒካህ ባልወረደ ማይባል። ሌላው ጥያቄ አንዲት ሴት ባሏ ከእሷ መተኛት በፈለገ ቁጥር እሷም ብር ፈልጋ እምቢ ብትለውና እሱም ሁሌም ብር እየሰጣት አብረው ቢተኙ በሸሪያችን እንዴት ይታያል? የለም እንደዚህ አይነት ተግባር ይህ የተከበሩ ሴቶች ሥራ አደል። አንድ ወንድ ሴትን ልጅ ማህር ሰጥቶ ኒካህ ካሰር በኋላ አልጋ ላይ በፈለገው ሰዓት የመጥራት መብታል፣ እሷ እሺ የማለት ግዴታ አለባት፣ ሸሪያዊ ምክንያት እስከሌለ ድረስ ታማ ካል ሆነ ለወራ ባደም ላይ ካልሆነች ሆነች ላይ ካልሆነች በስተቀር። ብሩ ሰተንጀል መጣም ወዴት ነው ሙስሊም ሴት እየሄደች ያለችው? የባል ሐቅን መጠበቂያ፣ ከሐራም መራቂያ፣ አጅር ማግኛ እንጂ ያልጋ ቆይታ መነገጃ አይደል። ስራት በልግና ላይ የተሰማሩ የሚያደርጉትን የማያውቁ በገንዘብ ራሳቸውን እንደሚሸጡት ሚስት ባሏ በጠራት ቁጥር ከእሱ ጋር አልጋ ላይ ለማሳለፍ ገንዘብ መጠየቅ ራስን ከእንደዚህ አይነት ከረከሱ ሰዎች ጋር ማመሳሰል። ሴት ልጅ ባሏ ወደ አልጋ ጠርቷት አይ ብላ ያደረችን እንደሆነ ዕድር ሳይኖራት አላህ ይቆጣታል፣ መላይካ ይረግማታል ትብሏል፣ ይሷሂ ባለ ሐዲስ። ከእንዲህ አይነቱ ነገር መታቀብ ካለፈው መጸጸት ተውበት ማድረግ ገንዘቡም ካለ መመለስ ወይም አፍ እንዲል ማድረግ ይገባል። ሀዛ ቢላሂ ተውፊቅ። ለዛሬ በዚህ እናበቃለን። አሰላሙ አለይኩም ወረሕመቱ